በአንድ ወቅት የተቀደሱ አባቶቻችን ስለ መጨረሻው ትልቁ ሁኔታ ትንቢት እየተናገሩ ነበር። እኛ ራሳችን ምን አደረግን በማለት ይጠያየቁ ነበር። ከእነርሱ አንዱ ታላቁ አባ ስቅሪዮን፣ እኛ የእግዚአብሔርን ትእዛዛት ለመፈጸም የምንችለውን ሁሉ አደረግን። ሌሎችም መልሰው ከኛ በኋላ የመጡስ ምን ያደርጉ ይሆን? እርሱም እንደዚህ አለ ከእኛ ኩሌታ ለመድረስ ይታገላሉ። እሺ ከእነርሱ በኋላ ስለሚመጡ ምን ይሆን ደግሞ ምን? እንደዚህ አላቸው፣ የዛን ዘመን ትውልድ ሰዎች ፈተና ስለሚበዛባቸው ምንም ነገር መስራት አይችሉም። በዚያ ዘመን የሚጋደሉና የተመሰገኑ የሚሆኑ ሰዎች ግን ከኛም ሆነ ከኛ በፊት ከነበሩት አባቶቻችን የበለጠ ክብር ያገኛሉ። አባባ ጉይስ አንድ ቀን ከአንድ ባህታዊ ጋር ሲነጋገር ሳለ ሰይጣን በአካል ተገልጾ ባለበት ክፍል በበር አጠገብ ቆሞ አየው። እርሱ ግን አትኩሮት አልሰጠው ነበር። ረዱን ቴዎድሮስን ባህታዊውን ለማስተናገድ ምግብ እንዲያዘጋጅለት አዘዘው። ነገር ግን ሳያመጣለት ቀረ። ሌላም መነኩሴ ያዘዘ፣ ያም ትዕዛዙን አልፈጸመም። አሁንም ሌላ መነኩሴ ቢያዝ፣ ያም አዘጋጅቶ ሳያመጣ ቀረ። በመጨረሻ ራሱ ምግቡን አዘጋጅቶ በአይታዊን አስተናግዶ ከሸኘ በኋላ አባባግሚስ ቴሮስን ለምን ያዘዝኩን ምግብ ለእንግዳው አላዘጋጀልኝም? ቴሮስም እንደዚህ አለ። አባታችን ከባታዊ ጋር የተነጋገርኩ ነውና ከእኔ ወግድ ብለ በቁጣ ስለተናገርከኝ ነው። ሌሎችንም መነኩሳት ለምን እንዳላዘጋጁ ቃቸው መልሳቸው ተቆጥጠ አባረርከን የሚል ነበር። አባ ጳኩሚስ በዚህ ጊዜ አንድ ነገር አስታወሰ። በበሩ ተጠግቶ ቆሞ የነበረው ርኩስ መንፈስ የሚናገረውን ነገር ወደ ቁጣና ስድብ እየለወጠ ለነበር ተገነዘበ። የቅዱስ መቃሪዮስ ነፍስ ከስጋ ተለይታ ብርህት ሆና በኪሩባዊ እጅ ስታድርግ በዚያ የነበሩ ቅዱሳን አባቶች አጋንንተ እንዲህ ሲሉ ሰማቸው። መቃሪዮስ ሆይ ቀጃችን ዳንክ አመለጥክም ሲሉት እርሱ ደግሞ ገና አላመለስኩም አላችሁ። አየላ ሲደርስ ደግሞ እየተከተሉ በመጮህ መቃራ ሆይ ሄድክ? ሲሉት ገና አልሄድኩም አላችሁ። ከዚያም አንድ እግሩም ወደ ውስጥ በገባ ጊዜ ሰይጣናት በታላቅ ጩኸት እየጮሁ መቃራ ሆይ ገባ? ሲሉ እሱም ገና ነኝ አላችሁ። በመጨረሻም ሁለት እግሩን ካስገባ በኋላ እየጮሁና ፈጽሞ እያለቀሱ መቃራ ሆይ ደረስክ? እርሱም በዚህ ጊዜ በታላቅ ቃል ቁጥር ከሌለው መስተናክላችሁ እና ከክፉ እጃችሁ ጌታዬና መድኃኒት ኢየሱስ ክርስቶስ አድኖኛል። ሰውን በመውደዱ ከእናንተ እጅ አምልጫለሁ። ወዲያውም ኪርባይ ከነርሱ ሰወረው፣ ወደ ወደደው የጌታችን ማኅደረ ሰባትም ገባ። አባ አንቶኒዎስ አንዱን አንድ ሰው እግዚአብሔርን ለማስደሰት ምን ማድረግ አለበት ብሎ ጠየቀው። አባ አንቶኒዎስም እንዲህ ብሎ መለሰለት የምነግርህን ነገር ልብ ብለህ ስማ። በየትም ቦታ ብትሆን ሁል ጊዜ እግዚአብሔርን በፊት አድርግ። የምታደርገውን ማንኛውም ነገር በመጽሐፍ ቅዱስ በታዘዘውና በተነገረው መሠረት አድርግ። በየትም ቦታ ብትሆን ያርም ቦታ እንዲሁ በቀላሉ አትልቀቅ። እነዚህን ሶስቱ ነገሮች ጠብቅ ትድናለህም። አባ ፓምቡ አባ አንቶኒዎስን ምን ማድረግ ይኖርብኝ ይሆን? አባ አንቶኒዎስም በራስ ጽድቅ፣ መልካም ስራት ትተማመን፣ ስላለፈው አትጨነቅ፣ ነገር ግን ምላስና ሆድህን ጠብቅ። ወንድሞች አንድ መነኩሴ በአባ እንጦንዮስ ፊት አመሰገኑት። ያ መነኩስ አባ እንጦንዮስን ሊያየው መጣ ጊዜ፣ አባ እንጦንዮስ ያ መነኩስ ስድብና ነቀፊታ እንዴት እንደሚታገስ ሊፈትነው ፈለገ። ሆኖ ምንም እንደማይታገስ ባየው ጊዜ አንተ በስተ ውጭ በኩል አጊጦና አምሮ እንደተሰራ ከውስጡ ግን በወንበሮች እንደተመዘበረና እንደጠፋ ከተማ ያለህን አንድ ወንድም አባ አንቶኒዮስን ፣ ጸልይልኝ አለው። አባ አንቶኒዮስም አንተ ራስህ ጥረት ካላደረግህና ወደ እግዚአብሔር ካልጸለይክ እኔ ያላዝንልህም፣ እግዚአብሔርም እንዲሁም ምህረቱን አያደርግልህም። አባ አርሳኒዮስን አንድ ጊዜ ወንድሞች የሚጠቅም ነገር ምከረን። እርሱም እንደዚህ አለ፣ ብዙ ጊዜ ተናገሩ ተጸጸትኩ። ከዝምታዬ ግን ጸጸት አግኝቼበት አላውቅም። አባ ዮሐንስ ሐጺር ደግሞ እንደዚህ አለ፣ እኔ ከትልቅ ዛፍ ስር ተቀምጦ ክፋራዊትና አባቦች ብዙ ሆነው ወደ እርሱ ሲመጡበት እንደሚያይ ሰው ነኝ። እነርሱን በራሱ ሊቋቋማቸው እንደማይችል በተረዳ ጊዜ ወደ ዛፉ ላይ ወጥቶ ዳነ። በእኔም ልክ እንደዚሁ ነው። በባዕድ ተቀምጬ ክፉ ሀሳቦች እየመጡ ሲፈታትኑኝና ሲያስቸግሩኝ እኔም ከእነርሱ ላይ ምንም አቅም እንደሌለኝ በተርዳው ጊዜ በጸሎት ወደ እግዚአብሔር ተጠቀው ከጠላትም ዳንሁ። ቅዱስ ዮሐንስ ሳባ ወይም አረጋዊ መንፈሳዊ የሚተባለው አባት እንደዚህ አለ፣ ልብ እየጫወ ዘንድ አፈን ዝም አሰኘው። ከእግዚአብሔር ጋር መነጋገር ይችል ዘንድ ደግሞ ልብን ዝም አሰኘው። መጽሐፍ ቅዱስና ሌሎች መንፈሳዊ መጽሐፍትን የማያነብ ሰው ኃጢአት ሲሰራ ኃጢአት መስራቱ አይታወቀውም። የኃጢአት ክብደት የማይሰማውም። ቅዱስ ይስሐቅ ሁል ጊዜ በዚህ ዓለም ሕይወት ያለ ዛሬ በስተቀር ሌላ ቀን እንደሌለ አስብ። እንዲህ ብታደርግ ኃጢአት አትሰራ። በእግዚአብሔር ዘንድ መታወቅ ከፈለግ በሰው ዘንድ ላለመታወቅ የሚቻልን አድርግ። ከቅዱሳን አበው በአንድ ወቅት አንድ ወንድም አባ ሰራጵዮንን ለማግኘት ሄደ። አረጋዊው እንደ ልማዱ እንዲጸልይ ጋበዘው። ያሁ ግን ራሱን ኃጢአተኛና ለገዳማዊ ስራ ተዘጋበው ሆነኝ በማለት ተሻላለ። ቀጥሎም አባ ሰራጵዮን እግሩን ሊያጥበው ሲል እነዚያኑ ነገሮች በመድገብ እኔ ባንተ ተጣጥብ ዘንድ የተገባኝ አይደለሁ በማለት እግሬን ላሳጥብም ብሎ ከለከለው። ከዚያም አባ ሰራፒዮን ምግብ አቀረበለትና እርሱም አብሮት መምራት ጀመረ። ከዚያም እንደዚህ እያሉ ይመክረው ነበር። ልጅ ሆይ በመንፈሳዊ ሕይወት ማደግ ከፈለግ በባት ሁን፣ በዚያም ስለ ራስህ እና ስለ ተጓደደ ልብ አድርግ። ወደ ውጭ ወጥ መውጣት በባት እንደመሆኑ የሚጠቅምህ አይደለም። እነዚህን ቃላት በሰማ ጊዜ እንግዳ ወንድም መቆጣቱና ገጽታ መለውጡ ለአረጋዊ በግልጽ እስኪታየውና እስኪታወቀው ድረስ ተበሳጨ። በዚያን ጊዜ አባ ሰራጵዮ እንዲህ አለው። እስካሁን ራስ አጢአተኛ የሆንኩና ለመኖር የማይገባኝ ነኝ ስትል ነበር። አሁን የእኔ በፍቅር ቀስ አድርጌ ስመክር ግን በጣም ተናደር። ትቦት መሆን ከፈለግ ሌሎች በአንተ ላይ የሚናገሩትን ነገር በእርጋታና በፀጥታ ሆነ ለመቀበል ተማር። በልብም እንዲሁ ባዶ ቃላትን አትሸከም። ይህን ሲሰማ ያ ወንድም አረጋዊውን ይቅርታ ጠይቆ ታላቅ ትምህርት በማግኘቱ ደስ ብሎት ሄደ። እንደዚሁም በተለየ ጊዜ አንድ ወንድም ወደ ቅዱስ መቃሪዎስ ሄደ። እንዲህም አለው፣ እድን ዘንድ የሚረዳኝን ምክር ምከረኝ። መቃሪዎስም ወደ መቃብር ቦታ ሂድና ሙታንን ሰደባቸው። ያ ወንድምም ወደዚያ ሂዶ ሰደባቸው እና ድንጋይ ወሮሮባቸው ተመለሰ። ይህንን ማድረጉም ለአባንጠሉስ ነገረው። መቃሪዎስም ምን አሉ? ያ ወንድም ምንም ነገር አላሉኝም። አረጋዊውንስም ነገ ደግሞ ተመልሰ ሂድና አመስግናቸው። ያ ወንድም ተመልሶ ሄድና እናንተ እናንተ ሐዋርያት፣ ቅዱሳን፣ ጻድቃን ሰዎች ናችሁ እያለ ሲያመሰግናቸው ብሎ ተመለሰ። በተመለሰ ጊዜም አረጋዊው ምንም አልመለሱልህም አለው። ያ ወንድም መልሶ የለም መቃሪው ስም ሙታን እንደሰደብካችሁ እና ምንም እንዳልመለሱልህ እንደገናም እንዳመሰገንካችሁ እና ምንም ነገር እንዳልተናገሩ አይታል። አንተም ልትርል ከፈለገ እንዲሁ ማድረግ የሞት መሆን አለብህ። ልክ እንደ ሙታን የዞች ነቀፌታቸው ሆነ ምስጋናቸው ከቁም ነገር አትቁጠረው፣ ቦታም አትስጠው። እንዲህ ብታድርግ ትድናለህ። አባ ጴሜን የተባለው ቅዱስ አባት ስለ ዮሐንስ አጭር እንዲያለ ከውጣ ውረድና ከትግል ነፃ ይሆን ዘንድ እግዚአብሔርን ፈተናን ከእርሱ እንዲያጠፋለት ጸልያ። ከዚያም ወደ አንድ አረጋዊ ሂዱ፣ እንዲህ ሲል ነገረው፣ አብነኔ ከጥላት ጾር ሁሉ ነፃ ሆኜ በፍጹም ሰላም ውስጥ ነኝ። የአረጋዊ ግን መልሶ እንዲህ አለ፣ ቀድሞ በአንተ ዘንድ የነበረው ተጋድሎና ትትና መልሰ ታገኝ ዘንድ ፈተናውን የመልስል ዘንድ ሂድና እግዚአብሔር ለምነው። ነፍሴ በምን የምትበለጽገውና መንፈሳዊ ድገት የሚገኘው በፈተና ነውና። ከዚያም እግዚአብሔር ለመነው። ፈተናው ተመልሶ ሲመጣ ከዚያ በኋላ ያጠፋለ ዘንድ አልጸለየም። ነገር ግን ጌታ ሆይ ለጦርነቱ ኃይልን ስጠኝ፣ ዘወትር እንደዚህ ያለ ጸልይ ነበር።